ሰላም ጤና ይስጥልኝ የተወዳቸው ናይል አካዳሚ ቤተሰቦች፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህን ናይል አካዳሚ ነው። እዚህ ቻናል አዲስ ሲሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እንዲሁም ሰብስክራይብ ያደረጋችሁ ደግሞ የደወል ምልክቷን ጫን በማድረግ በየቀኑ የሚለቀቁ ቪዲዮዎች ከእናንተ ጋር እንዲደርሱ ይሆናል ማለት ነው። ዛሬ ደግሞ ይዤላቸው የመጣሁት አማርኛ ፊደላትን አገጣጥሞ ማንበብ ሰባተኛ ፊደላትን ብቻ በማስቀደም። ከዚህ በፊት በእርግጥ ትንሽ ሳምንታት ሆኖናል ቃላትን መልቀቅ ከአቆምነ፣ እንግዲህ ይቅርታ እያልነ በእርግጥ የመጨረሻው ላይ ነው ያለነ፣ ሰባተኛ ፊደሮች ላይ ነው ያለነ። እነዚህ ሰባተኛ ፊደሮችን በማስቀደም እንዴት አድርገን ቃላትን አገጣጥሞ ማንበብና መጻፍ እንችላለን የሚለውን ረጋብላችሁ ለመመልከት ሞክሩ። ምናልባት ከእኛ ጋር ቪዲዮን በተከታታይ እየተማራችሁ ያላችሁ ካላችሁ እነዚህን እናንተ ተምራችኋቸው ስላለፋችሁ ለሌሎች አማርኛ ጀማሪ ለሆኑት ሸር አድርጉላቸው እያልኩ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙ ትችላላችሁ። መልካም ትብብራችሁ ዘወትር እንዳይለየኝ ለየኝ እያልኩ ከወዲሁ አሳስባለሁ። ምክንያቱም እኛ ተምረናል አልፈነዋል፣ ብላችሁ እንደዚህ አይነት ቪዲዮዎች ሲለቀቁ ብዙን ጊዜ አይታዩም። ነገር ግን ለእናንተ ባይጠቅሟቸው ለጀማሪዎች ስለሚጠቅሟቸው፣ ምክንያቱም እናንተ ትናንትና ተምራችሁ አልፋችሁታል፣ እውነት ነው፣ አውቃችሁበታል። ነገር ግን እንደናንተ ደግሞ ገና ከመሰረቱ ጀምረው ማወቅ የሚፈልጉ ብዙ እህቶችና ወንድሞቻችን ስላሉ በመልካም ትብብር ሸር አድርጉላቸው። ለማንኛውም ጓደኞቻችሁ በውስጥም በውጭም ሀገር ያላችሁ ይሄ ቪዲዮ የሚደርሳችሁ አማረኛ በጣም ለማንበብ የተቸገሩ ለመጻፍ የተቸገሩ እህት ወንድሞቻችን ስላሉ ጸሎት ማድረግ ፈልገው ሳያደርጉ የቀሩ ቁራ መቅራት ፈልገው ሳይቀሩ የቀሩ እንዲሁም ብዙ አይነት የሚፈልጉትን ቴክስት መጻፍ ፈልገው ሳይጽፉ ለቀሩ ሁሉ ለነሱ ብታዳረሱላቸው ለኛም ለነሱ መልካም ነው። መልካም ትብብራችሁ። አሁንም በድጋሚ እንዳይለየኝ ያልኩኝ ከወዲሁ አሳስባለሁ። አሁን ቀጥታ ወደ ትምህርቱን እንሄዳለን። እዚ ጋር እንደምታዩት የመጀመሪያ ፊደል የመጨረሻ የከፊደል ነው። ኮ እንለዋለን። ኮሚቴ ኮሚቴ ኮሚቴ ኮሚቴ ኮሚቴ ኮ ሚ ሽ ን ኮሚሽን ኮሚሽን ኮሚሽን ዞ ን ዞን ዞን ዞን ይህች የዘዘር ሰባተኛዋ ነች ዞን እላታለን። ን ስድስተኛዋ ዞን ዞን ዮሃ ንስ ዮሃንስ ዮሃንስ ዮሃንስ ዮሴፍ ዮሴፍ ዮሴፍ ዮሴፍ ዶላ

ይህችኛዋ ጸሎቱ ጸት ትባላለች። ፀሐይ ጸ ምትባል ሌላ እንዳለች እያንዳንዳችሁ ታውቃላችሁ። ለማታውቁ ደግሞ ይህች ጸሎቱ ጸለች ፀሐይ ጸ ሌላለች ማለት ነው። ጾ ጾመች፣ ቺ ጾ መች፣ ፎርመኛ፣ ፎቅ፣ ፎቅ፣ ፎቅ ፖለቲካ ፖለቲካ ፖለቲካ ፖስታ ፖስታ ፖስታ ፖሊስ ፖሊሲ ፖሊሲ እንዳትሉሽ ፖሊሲ ፖሊሲ ፖሊሲ ወይም ስትራቴጂ ሲባል ሰምታችሁ ቆለ ከዛ የተወሰነ ነው ፖሊሲ ፖሊስ ሳይሆን ፖሊሲ። ቤተሰብ ዛሬ ያመጣሁላችሁ እነዚህ እንደምታዩአቸው እያንዳንዱ የሰባተኛ ፊደሎችን በማስቀደም ብቻ እንዴት አድርገን አማርኛን አገጣጥም ማንበብ መጻፍ እንችላለን ለሚሉት ሁሉ ለተቸገሩት ነው ይዤላችሁ የመጣው። እናንተ እንዳልኳችሁ ማንኛውም አማርኛን እንዲሁም እንግሊዘኛን አቀላጥፎ ማንበብና መጻፍ እንድትችሉ እናደርጋለን። እናንተ የሚጠበቅባችሁ ሸር ሰብስክራይብ እና እንዲሁም ላይክ ማድረግ ነው ማለት ነው። እያንዳንዱን አማርኛ በአጭር ጊዜ ብቻ እንድታነቡ እንድትጽፉ እናደርጋለን። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላቸው ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙ ትችላላችሁ። አማርኛ ለማንበብ ተቸግረን ለመጻፍ ተቸግረን ጸሎት ማድረግ ተቸግረን ተቋማት ላይ ሂደን ኢቭን ለመፈረም እንኳ ጣታችን እየሰደድንም ስለሆነ እስካሁን ድረስ ቴክኖሎጂ በሰለጠነበት ወቅት አሁን ጣትን መስደድ ምን ያህል ምንኛ ያሳፍራል። ምን ይላሉ መሰላችሁ? አንዳንዶቹ ይህ ትምህርት የገባቸውእና መለወጥ የሚፈልጉ በዚህ ወቅት ቴክኖሎጂ በረቀቀበት ሰዓት አለመማር ወንጀል ነው ነው የሚሉት አለመማር ወንጀል ነው፣ እውነትም ነው። ብዙዎቻችን አለባበሳችን ያምራል፣ አካሄዳችን ያምራል፣ ግን ስንጠየቅ ዜሮ ነን። ምን ያህል ያሳፍራል። ስለዚህ ከእንደዚህ አይነት ሰቀቀን ወይም ከእንደዚህ አይነት የራሳችን የጥላቻ መንፈስ አስወግደን ራሳችን ከፍ አድርገን ተምረን ከማንኛውም የምንፈልገው ሰው ጋር እኩል ለመሆን የግድ የግድ መጻፍና ማንበብ ያስፈልገናል። ከተቻለ እንግሊዝኛና ሌሎችንም ቋንቋዎች መጻፍና ማንበብ ብትችሉ መልካም ነው። ከዛ ውጭ ግን አማርኛን ማንበብ እና መጻፍ ግዴታ ነው ማለት ነው። ብዙዎች ቋንቋዎች አሁን ኢትዮጵያ ውስጥ በተለይ የምታዩአቸው ብዙ መጽሐፍት እንዲሆኑ ሌሎች ነገሮች የሚጻፉት በአማርኛ ስለሆነ እነሱን አቀላጥፈን ማንበብ ይጠበቅብናል ማለት ነው። ስለዚህ አቀላጥፈን ለመጻፍ እና ለማንበብ ደግሞ ምን ችለው ከዚህ ጋር በቀጥታ ዩቲዩብ ላይ መማር እንችላለን። ሌሎች ደግሞ አክሰሱ ያላችሁ እንዲሁም ከፍላችሁ መማር የምትችሉ ካላችሁ በወር ለአምስት ቀን ማለት በቀን በቀን ለአንድ ሰዓት በሳምንት ለአምስት ቀን እንዲሁም በወራት ውስጥ ክፍያ በመክፈል እያንዳንዱን አቀላጥፋችሁ እንድጽፉና እንድታነቡ እናደርጋለን። እናንተ የሚጠበቅባችሁ ምንድን ነው? ቀጥታ መደወላሊያም ኢሞ፣ ዋትሳፕ፣ ቴሌግራም ላይ ሀይ በማለት ልትቀላቀሉን ትችላላችሁ። አማርኛን ቀለል እናደርግ፣ እናስተምራችኋለን። ከዚህ በተጨማሪ እንግሊዘኛ ቋንቋንም እንዲሁም ሂሳብን እያስተማርን ነው የምንገኘው። አብራችሁ ስለነበራችሁ እንግዲህ ከልብ ነው የማመሰግነው። በሌላ ክላስ ከምንገናኝ ደግሞ መልካም ጊዜ ይሁንላችሁ ቤተሰብ።